አያላን ሀገራት ተሰልፈው ወረፋ ገብተው ለፍልስጤም ዕውቅና እየሰጡ ይገኛሉ። ብሪታንያ፣ አውስትራሊያ፣ ካናዳ፣ ፖርቹጋል በተከታታይ ለፍልስጤም ዕውቅና ሰጠን ካሉ በኋላ ፈረንሳይ፣ ቤልጅየም፣ ሉክሰምበርግ፣ አንዶራ፣ ሳን ማሪኖ እና ማልታ አለን ብለዋል። ለፍልስጤም ዕውቅና ለመስጠት 193 አባላት ካሉት የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ከሰባ አምስት በመቶ በላይ የሚሆኑት ለፍልስጤም ዕውቅና ቢሰጡም እንደ አሜሪካ፣ እስራኤል፣ ጣሊያንና ጀርመን የመሳሰሉት አገራት ዕውቅና ሳይሰጡ እስከ ዛሬው ዘመን ተደርሷል። በተለይ አሜሪካ በበርካቶች ላይ ጫና በማድረግ እንዲህ አይነቱ ዕውቅና እንዳይመጣ ብዙ ስትሰራ ቆይታለች። ኒውዚላንድም በጉዳዩ ላይ አስብበታለሁ፣ በሳምንቱ መጨረሻ ላይ ውሳኔን አሳውቃለሁ እንዳለችም ይታወቃል። እነዚህን ነገሮች ያስተዋሉት ቤንያሚን ኔታንያሁ ፍልስጤም የምትባል ሀገረ መንግስት አትመሰረትም እያሉ እየዛቱ ይገኛሉ፣ የእስራኤሉ ጠቅላይ ሚኒስትር በግላጭ ሁለት ሀገራት መፍትሄ ብለው መፍትሄ ሲያቀርቡ እኔ አይሆንም ብዬ ስታገል ቆይቻለሁ። እጅግ ከባድ የሚባል ጫናን ተቋቁሜም እዚህ ደርሻለሁ። አሁንም ፍልስጤም የምትባል ሀገር እንዳትመሰረት አደርጋለሁ እያሉ ነው ያለምንም አንገራገር በዚህ ሰዓት ለፍልስጤም እውቅና መስጠት ለሐማስ ሽልማት እንደማቅረብ ነው እያለ የሚገኘው የኔታንያሁ መንግስት። በተለያዩ መንገዶች አመጠዋለሁ የሚለው ጫና ግን ወዳጆቹ የሆኑትን የምዕራቡ ዓለም መንግስታት እያሳመነ አይደለም። ከ65 ሺህ በላይ የፍልስጤም ዜጋ በተቀጠፈበት የጋዛው ጦርነት የእስራኤሉ ጠቅላይ ሚኒስትርና መንግስታቸው ከፍተኛ ጫና ከዚህም ከዚያም እየመጣባቸው ይገኛል። በተወሰነ ደረጃ ከአንድ በት አይዘልም የሚል ድጋፍ ለፍልስጤሞች ተሰጥቶ የነበረ ቢሆንም እስራኤልን መረር አድርጎ የመተቸት አልፎ ተርፎም በእስራኤል ላይ አንዳንድ ቀባዎችን የማድረግ እንቅስቃሴ ከምዕራቡ ዓለም ብቅ ብቅ እያለ ይገኛል። ከቀናት በፊት የስፔኑ ጠቅላይ ሚኒስትር ፔድሮ ሳንቼዝ ከእስራኤል ጋር ከአንድ ቢሊዮን ዩሮ ወይም ከ1.1 ቢሊዮን ዶላር በላይ የሚያወጣ ወታደራዊ ስምምነታቸውን ለጊዜው ተግባራዊ እንደማያደርጉት ማረጋገጣቸው ይታወሳል። ይህን ተከትለውም ኔታንያሁ መንገዶች ሊዘጋጉብን ይችላሉ፣ ነገር ግን ራሳችንን ችለን የምንቆምበትን ኢኮኖሚ መገንባት አለብን ማለታቸው ይታወሳል። ከአሜሪካ በየአመቱ 3.3 ቢሊዮን ዶላር ወታደራዊ እርዳታ የምታገኘው እስራኤል ከተመሰረተች ጀምሮ 310 ቢሊዮን ዶላር ከዋሽንግተን ተቀብላለች በወዳጆቿ ተማምና የፍልስጤም ጥያቄን ስታዳፍን ነበር ተብላ የምትታማው እስራኤል አሁን ግን ወሳኝ የሚባሉ የአውሮፓ ሀገራት ጭምር ራሳቸውን ሁለንተናዊ የእስራኤል ደጋፊ አድርገው አለማቅረባቸው ቴላቪቭን ክፉኛ እየቆጫትና እያሳስባት ይገኛል እሁድ ዕለት እውቅና የሰጠችው ብሪታንያም እስራኤል ዌስት ባንክን እጠቀልላለሁ የሚለውን ማስፈራሪያዋን እንድታቆም ጥሪ አቅርባለች የብሪታንያ የውጭ ጉዳይ ሚኒስትር የሆኑት የቬት ኩፐር ናቸው። ይህንን ያሉት ለሁለቱም ሀገራት ደህንነትና ዘላቂ ሰላም ሲባል እንዲህ አይነቱ አስተያየት ልክ አይደለም ይታረም፣ ብለዋል ኩፐር የቤንያሚን ኔታንያሁ አክራሪ የቀኝ መንግስት ለፍልስጤም እውቅና የሚሰጥ ከሆነ አይናችሁ እያየ ዌስት ባንክን እንጠቀልላለን ሲል ማስፈራሪያውን ማቅረቡ የሚታወስ ነው። የፋይናንስ ሚኒስትሩ ቤዛሊል ስሞትሪችም ነገሩን ከፍ አድርገውት 82 በመቶ የሚሆነውን የዌስት ባንክ አካባቢ እንቆጣጠራለን፣ የተቀረውንም እርስ በርስ እንዳይገናኝ ቆልፈን እንይዘዋለን ማለታቸው ይታወሳል። ሚኒስትሯ ግን በዚህ ጉዳይ ላይ ግልጽ ነን፣ ይህንን ነገር አሳውቂያቸዋለሁ በማለት ነገሩ ፈጽሞ መታሰብም መደረግም እንደሌለበት ከብሪታንያ በኩል ሀሳባቸውን አቅርበዋል። ከዚሁ አውድ ሳንወጣ የእስራኤል ተቃዋሚዎች በቤንያሚን ኔታንያሁ መንግስት ላይ ሊነሱ ነው ተብሏል። የኔታንያሁ ጥምር መንግስትን የሚፈትን አዲስ አደረጃጀት እየተቋቋመ እንደሚገኝም ነው አናዶሉ ኤጀንሲ የዘገበው። በፎረም ወይም በመድረክ መልክ ተመስርቷል የተባለው ፖለቲካዊ ጥምረት ለወደፊት በቋሚነት የኔታንያሁን ስልጣን መገዳደር እንዲችል ተደርጎ ይደራጃል ተብሏል። ቤንያሚን ኔታንያሁን በመቃወም የሚታወቁት እውቁ እስራኤላዊ ፖለቲከኛ ያይር ላፒድ እንዲሁም የእስራኤል ቤተኑ ፓርቲ መሪ አቪግዶር ሊበርማን ከመሪዎቹ መካከል ይጠቀሳሉ ተብሏል። ያይር ጎላን እና ጋዲ ኤሴንኮትም ሌሎቹ ተጽዕኖ ፈጣሪ ፖለቲከኞች ናቸው። ዮም ኪፖር እየተባለ የሚጠራውን አይሁዳዊ በዓል ካከበሩ በኋላ አደረጃጀቱን በተጠናከረ መልኩ እንደሚገፉበትም ነው የተሰማው። ከኔታንያሁ መንግስት ጋር ፍልስጤምንም ሆነ ጋዛን በተመለከተ እጅግ የተለየ ፖሊሲ ያራምዳል ተብሎ የማይጠበቀው ይህ አዲስ አደረጃጀት አይሁዳዊ ዲሞክራሲያዊና ጽዮናዊ መንግስታችንን እናጸናለን ብሏል። ነገር ግን የቤንያሚን ኔታንያሁን መንግስት በሚገባ በመፈተን ኔታንያሁ ሀገሪቱን ካስገቡበት ማጥ እናወጣለን እያሉ ይገኛሉ። የቀድሞ ጠቅላይ ሚኒስትር ናፍታሊ ቤኔት እና የነጭና ሰማያዊ ፓርቲ መሪ ቤኒጋትስም በቀጣይ ስብሰባዎች መድረኩን እንደሚቀላቀሉ ይጠበቃል። ቀጣዩ ምዕራፍ ከኔታንያሁ በኋላ የሚመሰረተውን መንግስት ማቋቋም ይሆናል በሚል የተቃዋሚዎቹ መድረክ ይፋ አድርጓል። በተመሳሳይ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ